ዓለም ብትን ሞክረው፣ ይኸውልህ ተምሮ ተምሮ ባዶ የቀረው ድንግል ማርያምን ሳያውቅ ቀርቶ ነው። አንድም ተሹሞ የሚሻረው ነግዶ የሚከስረው ገበሬው ሁሉ ባዶ የቀረው ድንግል ማርያምን እየከዳ ነው። ገበሬ በምን ከዳት? ባል እየሻረ ነዋ። ነጋዴ በምን ከዳት? ጠንቋይ ቤት እየተንከባለለ ነዋ። አገር መሪው በምን ከዳት? ጉቦ እየበላ ነዋ። ሁሉንም ብንናገረው ችግር ነውና፣ አንድም እንዲህ ይላል ምሳሌ እንዳልናገረው ጉዱ ከኔ ሆኖ ከሆዴ ያለ ጢስ ሊገለኝ አፍኖ ብዬ አልፍልሃለሁ። አንድም አንድም ሰውን የሚገለው መጋኛ ነው፣ ሃይማኖታችን የሚያስወቅሳት የቤቷ ሰዎች ናቸውና። አንድም ጠጉር ያበጠራችሁት፣ አገር የቀየራችሁት ያለ ድንግል ማርያም በየት አገኛችሁት? እውቀት ውስጥ በየት ተገኘ? ትምህርት ውስጥ በየት ተገኘ? ካባ ውስጥ በየት ተለበሰ? ጸናጽሉስ በየት ተያዘ? ባንዘልቅበትም ወጣት ከማያገባህ ሙያ ገብተህ የምትደናገረው አባቶችን ጠይቀ ብትማረው ምንቸገርህ? ሰተት ብለ ገብተህ በስላሴ አውደ ምረት በሐዋርያት ትምህርት ላይ ገብተህ የምትሳሳተው ለምንድነው? ምእመንነትን አይለቅልህ አንተነትን አያሳውቅህ ሊቀ አያሰኝህም። ደንቆረ ማሰኘቱ አይቀርም ለምን በለኝ። ከጉባኤ ሳይውሉ ከመንፈስ ቅዱስ ሳይደላደሉ፣ የተማሩትን ሳይፈቱ፣ በቅኔ ቤት ሳይፈተፍቱ፣ ከጉባኤ ለቢተክቱ ድንቁርናቸውን ነው የሚያካፍሉ ይላልና። አንድም ድንግል ማርያምን ለመጥራት የተጠነቀቀ አንድ በት የነጻ ልቦና ያስፈልጋልና፣ ሆድን ከስስት ልብን ከትቢት። በሆድ ምን ይደርበት? መጥኖ መብላት ነው። እንዳገኙ ለመክተት ነው። በልብሳ ጸጸት ነው። ሌላሳ ትቢትን ማራቅ ነው።